እንደምናድራችኋል ክቡራን ተመልካቾች፣ ከአዲስ ቀን ስፖርታዊ መረጃዎችን ለእናንተ ለተመልካቾች የምናደርስበት ሰዓት ላይ ደርሰናል። አና ታሪኮ መረጃዎችን እየመራው አብሬያችሁ ቆይታ አደርጋለሁ። ቀዳሚ የምናደርገው በአፍሪካ የብስክሌት ሻምፒዮና ላይ የተሳተፈው የኢትዮጵያ ብስክሌት ብሔራዊ ቡድንን ይመለከታል። ትናንትና አቀባበል ተደርጎለታል። በአፍሪካ ሻምፒዮና ላይ የተሳተፈው የኢትዮጵያ ብስክሌት ብሔራዊ ቡድን ቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርስ የባህልና ስፖርት ሚኒስቴር እንዲሁም ደግሞ የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንትም በቦታው ተገኝተው አቀባበል አድርጓላቸዋል። በኬንያ ከዋሊ ከተማ በተደረገው ሻምፒዮና ላይ የተሳተፈው የኢትዮጵያ ልኡክ ቡድንም አምስተኛ ደረጃን ይዞ ማጠናቀቁ ይታወሳል። ሰላሳ ሀገራት ናቸው በዚህ ውድድር ላይ መሳተፍ የቻሉት የኢትዮጵያ ብሔራዊ ቡድን በሁለት ወርቅና በአንድ ነሐስ ከሰላሳ ሀገራት ከፍተኛ ደረጃን ይዞ አጠናቋል። በወርቅ ማግኘት ከቻሉ መካከል ደግሞ ብርቅ ጽጌ ትገኝበታለች። ጽጌ ካሳይ አማካኝነት ነው ሁለት ወርቅ የተገኘው። ከዛም ባለፈ ደግሞ አንድ ነሃስ ተገኝቶ በአምስተኛ ደረጃ በሶስት ሜዳሊያ ማጠናቀቃቸው ይታወሳል። በአቀባበሉ ላይ የተገኙት የባህልና ስፖርት ሚኒስቴር አማካሪ ጸጋይ ማሞ መንግስት ለዘርፉ የሰጠው ምቹ እድል እንደ ሀገር አሸናፊ ቡድን ለመገንባት ያስችላል ብለዋል። በትላንት ነው አቀባበል ላይ ንግግር ያደረጉት የባህልና ስፖርት ሚኒስተር አማካሪ በተመሳሳይ ደግሞ የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንት ወንድሙ ኃይሌ በበኩላቸው ኢትዮጵያ በብስክሌት ስፖርት የምትኮራባቸው ስፖርተኞችም ተፈጥረዋል ብለዋል። የኢትዮጵያ ልክ ቡድንም በኬንያ በነበረው ቆይታም ደግሞ በሶስት ካታጎሪ ነው መሳተፍ ይቻለው፤ በኤሊት ጁኒየር እና ከ23 አመት በታች ተሳትፎ በጽጌ አማካኝነት በግል ሰዓት ሙከራ ና በጎዳና ላይ ሩጫም ሁለት ወርቅ ና እንዲሁም አንድ ነሐስ በማግኘት ነበር ወደ ኢትዮጵያ የመጣው ። ትላንትናም የአቀባበል ስነስርዓት ተደርጎለታል። ሌላኛው ተወዳጃችን የሚመለከተው የስምንተኛ ሳምንት የሴቶች ፕሪምየር ሊግን ይሆናል። የስምንተኛ ሳምንት የኢትዮጵያ ሴቶች ፕሪምየር ሊግ ትናንትና መደረግ ሲጀምር ኢትዮ ኤሌክትሪክ ስምንተኛ ተከታታይ ጨዋታውን በማሸነፍ የሊጉ መሪነት ያጠናከረበትን ውጤት አስመዝግቧል። ትላንትናም በተመሳሳይ የኢትዮ ኤሌክትሪክን የማሸነፊያ ግቦች ዳግማይት ሰለሞን ናት ያስቆጠረችው። እቺ አጥቂ እንግዲህ በውድድር አመቱ ድንቅ እንቅስቃሴን እያስመለከተችን ቀጥላለች። አስራ ስድስተኛ ግቧንም ነው በትላንትና እለት ማስቆጠር የቻለችው ኢትዮ ኤሌክትሪክ ሲያሸንፍ ዳግማይት ሰለሞን የማስቆጠሯ ነገር እየተለመደ የመጣ ይመስላል። በተለይ በአሰልጣኝ ኤርሚያስ ዱባ ላይ እየተመሩ የሚገኙት ኢትዮ ኤሌክትሪኮች በዘንድሮ የውድድር አመት ዋንጫን የማንሳት አላማ እንዳላቸው ከዚህ ቀደም ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ማንሳታቸው ይታወሳል። ሌላ ጨዋታም ትላንትና ተከናውኖ ነበር። ኢትዮ ኤሌክትሪክ እንግዲህ በ24 ነጥብ መሪነቱን አጠናክሯል። በሌላ የተከናወነው ጨዋታን ስንመለከት በሴቶች ፕሪሚየር ሊግ ሀዋሳ ከተማ ሸገር ከተማን ሁለት ለ ዜሮ ያሸነፈበትን ውጤት አስመዝግቧል። ትናንትና ሁለቱም ጨዋታዎች በኢትዮጵያ ንግድ ባንክ ሜዳ ነው መከናወን የቻሉት ሰባት ሰዓትና ዘጠኝ ሰዓት ላይ። ለአዋሳ ከተማ ደግሞ መሰሉ አበራና ታደለች አብርሃም ናቸው የማሸነፊያ ግቦችን ማስቆጠር እየቻሉት በስድስተኛ ሳምንት በኢትዮለቴ ከተሸነፈ በኋላ አዋሳ ከተማን እንደታ ክፍለ ከተማን ትናንት ደግሞ ሸገር ከተማን በማሸነፍ ተከታታይ ድልን ነው ማስመዝገብ እየቻለው የሴቶች ፕሪሚየር ሊግ ዛሬም በሶስት ጨዋታዎች ቀጥሮ ይደረጋል። የዛሬዎቹ ጨዋታዎች በአበበ ቢቂላ ስቴዲየም ነው የሚ የሚከናወኑ ጥረፋድ አራት ሰዓት ላይ ደግሞ ድሬዳዋ ከተማ ከአርባ ምንጭ ከተማ ጋር ይጫወታሉ። ሁለቱም ክለቦች ባሳለፍነው ሳምንት በሰባተኛ ሳምንት አሸንፈው መምጣታቸውን ተከትሎ ተከታታይ ድሎችን በሊጉ ለማስመዝገብ ወደ ሜዳ ይገባሉ ተብሎ ይጠበቃል። አርባ ምንጭ ከተማ በስድስተኛ ሳምንት ባህር ዳርን፣ በሰባተኛ ሳምንት ደግሞ አዲስ አበባ ከተማን ማሸነፉ እንዲሁም ደግሞ ዛሬ ደግሞ ተከታታይ ሶስተኛ ጨዋታን ለማሸነፍ ወደ ሜዳ ሲገቡ ተጋጣሚያቸው ድሬዳዋ ከተማ በአንጻሩ በሸገር ከተማ ከተሸነፈ ማግስት ሲዳማ ቡናን አሸንፎ እንደነበር ይታወሳል። ሰባት ሰዓት ላይ የሚደረገውን ጨዋታ ስንመለከት አዳማ ከተማ ከልደታ ክፍለ ከተማ ጋር ጨዋታቸውን ያደርጋሉ። ልደታ ክፍለ ከተማ ያለፉትን ሶስት በሊጉ ያደረጋቸውን ሶስት የፕሪሚየር ሊግ ጨዋታዎች ተከታታይ ሽንፈት አስተናግዷል። ዛሬም ደግሞ ወደ አሸናፊነት ለመምጣት የሚያደርገው ጨዋታ ነው። አዳማ ከተማ በአንጻሩ ደግሞ በሰባተኛ ሳምንት በኢትዮጵያ ንግድ ባንክ ከተሸነፈበት ማግስት ወደ አሸናፊነት ለመምጣት የዛሬውን ጨዋታ ያደርጋል ተብሎ ይጠበቃል። የስምንተኛ ሳምንት የሁለተኛ ቀን የመጨረሻ ጨዋታ የሚሆነው ቀን ዘጠኝ ሰዓት ላይ አዲስ አበባ ከተማን ከሄድጋ ጫፌ የሚያደርጉት ጨዋታ ነው። አዲስ አበባ ከተማ የዘንድሮ የውድድር አመት ከተጀመረ ጀምሮ በመጀመሪያው የሊግ ጨዋታ ካሸነፈ በኋላ ተከታታይ ስድስት ጨዋታዎችን ተሸንፏል። ዛሬም ደግሞ ሁለተኛ ጨዋታውን ለማሸነፍ ወደ ሜዳ ይገባል ተብሎ ይጠበቃል። የእድጋ ጫፌ ቡና በአንጻሩ ደግሞ በሰባት ነጥብ በጨዋታው በሊጉ ያደረጋቸውን ሰባት ጨዋታዎች በሰባቱን አሸንፉ ባሳለፍነው ሳምንት ባህር ዳር ማሸነፉ ይታወሳል። ሰባት ነጥብ ብቻ ነው በሊጉ ማሳካት የቻለው የሁለቱ ጨዋታዎች እንዲሁም ሶስት የሴቶች ፕሪሚየር ሊግ ጨዋታዎች ዛሬ ከረፋድ አራት ሰዓት ጀምሮ በአበበ ቢቂላ ስቴዲየም ይደረጋሉ። ሌላኛዋ መረጃችን የሚያመላክተው የሲቪ የኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት መርሃ ግብር ዛሬ በሶስት ጨዋታዎች ይደረጋል። አዲስ አበባ ስቴዲየም ና በሀዋሳ ዩኒቨርሲቲ ስቴዲየም ነው ሶስት ጨዋታዎች የሚከናወኑት። ቀን ጽን ላይ በአዲስ አበባ ስቴዲየም ወላይታ ዲቻ ከሉዋለዋ አዲግራት ዩኒቨርሲቲ ጋር ነው ጨዋታቸውን የሚያከናውኑት ሁለቱ ክለቦች በዘንድሮ የውድድር አመት በተለይ አስቸጋሪ ጊዜ እያሳለፉ ከሚገኙ ክለቦች መካከል ይገኛሉ ወላይታ ዲቻ ከመቀሌ ሰባ እንደርታ ና ከኢትዮጵያ ንግድ ባንክ ጋር አቻ ወጥቶ ሁለት ነጥብ ብቻ ነው እስካሁን በሊጉ ማሳካት የቻለው ወልዋሎ አዲግራት ዩኒቨርሲቲ ደግሞ አንድ ነጥብ ብቻ ሳክቶ ነው በሊጉ የመጨረሻ በደረጃ ሰንጠረሹ የመጨረሻ ደረጃ ላይ ተቀምጦ የሚያደርጉት ጨዋታ ነው በፕሪሚየር ሊጉም የዘንድሮ የውድድር አመት ከተጀመረ በኋላ የመጀመሪያ ሶስት ነጥባቸውን ለማሳካትም ወደ ሜዳ ይገባሉ ተብሎ ይጠበቃል ሁለቱም ክለቦች ሌላ ጨዋታን ስንመለከት ደግሞ አዳማ ከተማ ከባህር ዳር ከተማ በሀዋሳ ዩኒቨርሲቲ ስታዲየም ዘጠኝ ሰዓት የሚያደርጉት ጨዋታ ተጠባቂ ነው። አዳማ ከተማ ባሳለፍነው ሳምንት በነገሌ አርሲ ተሸንፎ እንደነበር እናስታውሳለን። ባህር ዳር ከተማ በአንጻሩ ደግሞ ኢትዮ ኤሌክትሪክን ሁለት ለ ዜሮ አሸንፎ እንደነበር እናስታውሳለን። ባህር ዳር ከተማ ተከታታይ ድልን ለማስመዝገብ፣ አዳማ ከተማ ደግሞ ከተከታታይ ሁለት ጨዋታዎች ማሸነፍ በኋላ በነገሌ አርሲ ከደረሰበት ሽንፈት ለማገገም ወደ ሜዳ ይገባሉ ተብሎ ይጠበቃል። አዳማም ሆነ ባህር ዳር ከተማ በሊጉ ያደረጋቸውን ስድስት ጨዋታዎች ብንመለከት ሁለት ሁለት ያሸነፉ ሶስት ጨዋታዎችን አቻወተው በአንዱ ደግሞ ተሸንፈዋል በተመሳሳይ ዘጠኝ ነጥብ በግብ ክፍያ ተበላልጠው መገናኘታቸው ደግሞ የዛሬውን ጨዋታ ተመጣጣኝ ፉክክል ሊያስመለክቱን እንደሚችል እንዲጠበቅ አድርጎታል ሌላኛው እዛ አዋሳ ዩኒቨርሲቲ ስቴዲየም ላይ የሚደረገው ጨዋታ አመሻሽ አስራ ሁለት ሰዓት ላይ ነው የሚከናወነው ኢትዮጵያ መድን እንዲሁም ደግሞ ኢትዮጵያ መድንና ነገሌ አርሲ ናቸው ጨዋታቸውን የሚያደርጉት። ኢትዮጵያ መድን ባሳለፍነው ሳምንት በሰባተኛው ሳምንት ኢትዮጵያ ቡናን፣ ነገሌ አርሲ ደግሞ አዳማ ከተማን አሸንፈው ተከታታይ ድልን ለማስመዝገብ ነው በሊጉ ወደ ሜዳ ይገባሉ ተብሎ የሚጠበቀው። መድን አንድ ተስተካካይ ጨዋታ የቀረው በስምንት ነጥብ ሲሰበስብ፣ ነገሌ አርሲ በአንጻሩ አንድ ጨዋታ ነው ማሸነፍ የቻለው ባሳለፍነው ሳምንት አዳማ ከተማን ያሸነፈበትን ጨዋታ ማለት ነው። ሁለት ተሸንፈው በሁለት አቻ ተለያይተዋል። ሁለቱም ክለቦች ተከታታይ ሁለት ጨዋታን ለማስመዝገብ ድል ለ ለማስመዝገብ ወደ ሜዳ ይገባሉ ተብሎ ይጠበቃል። ሌላኛው መረጃችን በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ትናንትም ቀጥሎ ተደርጓል። ኬንያ ደቡብ ሱዳንን ሁለት ለዜሮ በማሸነፍ ግማሽ ፍጻሜ መግባቷን ያረጋገጠችበትን ውጤት ነው ትናንትና ማስመዝገብ የቻለችው። በአበበ ቢቅላ ስቴዲየም ላይ በምድብ አንድ የምትገኘው ኬንያ ያደረገችውን ጨዋታ ደግሞ ዲራክ ዋኒዋኒ ና ትራቮን ናሳሪ ናቸው ግቦችን ያስቆጠሩት። የኬንያ ብሔራዊ ቡድን ኢትዮጵያ ብሔራዊ ቡድንን አስከትሎ ነው ወደ ግማሽ ፍጻሜ ማለፍ የቻለው ኬንያው ከሶስት ጨዋታዎች ሰባት ነጥብ እንደ ኢትዮጵያ ከአስራ ሰባት አመት በታች ብሔራዊ ቡድን በተመሳሳይ ነጥብ ነው ወደ ግማሽ ፍጻሜ ማለፏን ያረጋገጠችውም። ውጤቱን ተከትሎ በተመሳሳይ የኢትዮጵያም ከአስራ ሰባት አመት በታች ብሔራዊ ቡድን ትላንትና ወደ ግማሽ ፍጻሜ ያለፈበትን እንዳለፈም ተገልጿል። ሌሎች ጨዋታዎችን ስንመለከት ደግሞ በዚሁ ምድብ የምትገኘው የሶማሌ ብሔራዊ ቡድን የሩዋንዳ ሶማሊያን ሶስት ለዜሮ አሸንፋለች። ሶማሌ ግን ስድስት ነጥቦችን ማሳካት ብችልም ወደ ግማሽ ፍጻሜ ሳታልፍ ቀርታለች። ኢትዮጵያና ኬንያ የኢትዮጵያና የኬንያ ብሔራዊ ቡድን ከ አስራ ሰባት አመት በታች ተያይዘው ማለፋቸው ይታወሳል። ሌላ ደግሞ በምድብ ሁለት ድሬዳዋ ላይ የተደረጉ ጨዋታዎችን ስንመለከት ደግሞ አስቀድማ ማለፏን ያረጋገጠችው ታንዛኒያ ቡሩንዲን አምስት ለዜሮ አሸንፋለች። ታንዛኒያ በምድብ ሁለት ያደረገቻቸውን አራቱን ጨዋታዎች በማሸነፍ ምድቡን በመምራት ጭምር ነው ወደ ግማሽ ፍጻሜ ማለፍ የቻለችው። ከጅቡቲ ምድብ ከጅቡቲ ጋር ያደረገችውን ጨዋታ ሶስት ለአንድ አሸንፋለች። ሱዳን ደግሞ ደቡብ ሱዳንና ሩዋንዳ ደግሞ ከዚህ ምድብ የተሰናበቱ ብሔራዊ ቡድኖች ናቸው። ሌላኛው መረጃችን ወላይታ ዲቻን ይመለከታል። በዘንድሮ የሲቢ የኢትዮጵያ ፕሪሚየር ሊግ አስቸጋሪ የውድድር አመትን እያሳለፉ ከሚገኙ ክለቦች መካከል አንዱ የሆነ ወላይታ ዲቻ አሰልጣኝ ስለ መቅጠሩ ተገልጿል። በትናንትና እለት በውጡ መረጃዎች አሰልጣኝ መሳይ ተፈሪ የቀድሞ ክለቡን ወላይታ ዲቻን ዳግም ስለመረከቡ ይወጡ ያሉ መረጃዎች አመላክተዋል። በተለይ የፕሪሚየር ሊጉን ሲጀምር ወላይታ ዲቻ በአሰልጣኝ ገብረ ክርስቶስ ቢራራ መሪነት እንደጀመረ ይታወሳል። ገብረ ክርስቶስ ቢራራን ካሰናበተ በኋላ ግን በምክትላቸው በቴድሮስ ቀነኒና አምጣቸው ሀይሌ በጊዜያዊነት ሲመራ እንደነበር ይታወሳል። አሁን ላይ ግን አሰልጣኝ መሳይ ተፈሪን አሰልጣኝ አድርጎ መሾሙ ተረጋግጧል። በተለይ ወላይታ ዲቻና አሰልጣኝ መሳይ ተፈሪ ወላይታ ዲቻ ከፍተኛ ሊግ ወደ ፕሪሚየር ሊግ ሲያድግ ጀምሮ ስምንት ዓመታትን በወላይታ ዲቻ ማሳለፋቸው ይታወሳል ይደርሳል። ከዚህም ቀደም ደግሞ በተለያዩ ክለቦች አሰልጥነው አልፏል። ፋሲል ከነማ፣ አርባ ምንጭ ከተማ እንዲሁም ደግሞ በኢትዮጵያ ብሔራዊ ቡድን በምክትልና እንዲሁም በዋና አሰልጣኝነት ማገልገላቸው ይታወሳል። ሌላኛው መረጃችን በኳታር አስተናጋጅነት እየቀጠለ የሚገኘው የዓለም ከ17 ዓመት በታች ዋንጫ ግማሽ ፍጻሜ ጨዋታዎች ትናንትና ተከናውነዋል። ኦስትሪያና ፖርቱጋል ተጋጣሚዎቻቸውን በማሸነፍ ለፍጻሜ የበቁበትን ውጤት በትናንትናው ውለት አስመዝግበዋል። በግማሽ ፍጻሜ ጣላንን የገጠመው የኦስትሪያ ከ17 ዓመት ብሔራዊ ቡድን ጃን ማሳር በ57ኛውና በተጨማሪ ሰዓት በአስቆጠራት ሁለት ግብ ነው ማሸነፍ የቻለው። የጣሊያን ብሔራዊ ቡድን በትናንትናው ጨዋታ 68 በመቶ የኳስ ቁጥጥር ቢኖረውም ግን ማሸነፍ አልቻለም። በተመሳሳይ ደግሞ በሩ ፍጻሜ የሩቅ ምስራቅ ሀገሯን ጃፓንን አሸንፈው ነው ለትናንትናው ጨዋታ ያበቁ ትናንትና ጣሊያን አሸንፈው ወደ ፍጻሜው ከፖርቹጋል ብሔራዊ ቡድን ጋር ወደሚያደርጉት ጨዋታ ማለፋቸውን አረጋግጠዋል። ፖርቹጋል ብሔራዊ ቡድን በግማሽ ፍጻሜው ብራዚልን ገጥማ በመለያ ምት ነው ማሸነፍ የቻለችው። ስድስት ለአምስት አሸንፋ ነው ከኦስትሪያ ጋር ለምታደርገው ፍጻሜ ማለፏን ያረጋገጠችው። ፖርቹጋል በሩ ፍጻሜ ስዊዘርላንድን አሸንፋ የትናንቱን የግማሽ ፍጻሜ የበቃሽ ቢሆን ትናንት ሲናም ደግሞ ብራዚል እናሸንፋ ግማሽ ፍጻሜ ፍጻሜ መድረሷን አረጋግጣለች። የሁለቱ የፍጻሜ ጨዋታ ደግሞ ከነገ በስታ እንደሚከናወን እየወጡ ያሉ መረጃዎች አመላክታሉ። የአስራ ሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታን ትላንት ተደርጎ ነበር። ማንችስተር ዩናይትድ ከኤቨርተን ያደረጉት ጨዋታ በኤቨርተን አንድ ለዜሮ አሸናፊነት ተጠናቋል። ኤቨርተን እንግዲህ በትላንትናው ጨዋታ 77 ያህል ደቂቃዎችን በጉድሮ ተጫውቶ ነው አሸንፎ መውጣት የቻለው በተለይ በሜዳ ኦልትራፎርድ ነው ትናንትና አንድ ለዜሮ ማሸነፍ የቻለው የኤቨርተን የማሸነፊያ አገር ደግሞ ዲዊሰበር ሀሊ በ29ኛው ደቂቃ ላይ ነው ማስቆጠር እየቻለው ኤቨርተኑ ጨዋታ ደግሞ ኤዲስ አጋናጎይ ገና በ13ኛው ደቂቃ ነው በቀይ ካርድ ከሜዳ የተሰናበተው ይህም ደግሞ ለማንቸስተር ዩናይትድ የተለየ አጋጣሚን ማንቸስተር ዩናይትድ እንዲያሸንፍ የተለየ ክስተት ይሆናል ተብሎ ቢጠበቅም ማንቸስተር ዩናይትድ ግን ጨዋታውን ማሸነፍ አልቻለም ኤቨርተን እንግዲህ ሰባ ሰባት ያህል ደቂቃዎችን ተጫውቶ በጎደሎ ተጫዋች ውጤቱን ይዞ መውጣት ችሏል። ከኦልድ ትራፎርድ ደግሞ ሶስት ነጥቦችን በጎደሎ ተጫዋች ይዞ በመውጣትም የመጀመሪያው ክለብ የሆነበትን ድል ነው ትናንትና ያስመዘገበው። የቀድሞ የማንችስተር ዩናይትድ አሰልጣኝ ዴቪድ ሞይስ ዩናይትድን በተቃራኒ በገጠሙባቸው ጨዋታዎች ደግሞ ለመጀመሪያ ጊዜ ነው ማሸነፍ የቻሉት። ትናንትና ኤቨርተን በኦልድ ትራፎርድ ካደረጋቸው እንኳን ያደረጋቸውን ሰላሳ ሶስት ጨዋታዎች እንኳን ብንመለከት ድል ሲቀናው የትናንቱ ጨዋታ ለሁለተኛ ጊዜ ነው። ከዚህ ቀደም ኤቨርተን በ2013 አንድ ለዜሮ በተመሳሳይ በትላንቱ ውጤት ማሸነፉ አይዘነጋ ማንችስተር ዩናይትድ እየመሩ አንድ አመት የሞላቸው ሮበን አሞሪን በውድድር አመቱም ለአራተኛ ጊዜ በፕሪሚየር ሊጉ የተሸነፉበትን ውጤት ነው ትላንት ማስመዝገብ የቻሉት ማንችስተር ዩናይትድ በትላንቱ ጨዋታ ደግሞ አስገራሚው ነገር 25 ለግብ የሚሆኑ ኳሶችን ቢሞክርም በነብሩኖ ፈርናንዴዝ በብራይም ኤምቤሞ አማካኝነት ቢሞክርም ግን አንድም ግን ማስቆጠር አልቻለም። ይህም ደግሞ በጨዋታው ያገኘው ከፍተኛ ቁጥርም ሆኖ ተመዝግቧል። ከዚህም ባለፈ ማንችስተር ዩናይትድ በሜዳው በአስር ተጫዋች ሲሸነፍ በታሪኩ ለመጀመሪያ ጊዜ ሆኗል። ዩናይትድ ያለፉትን ሶስት የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻለም። ሁለቱን አቻ ሲወጣም፣ በአንዱ ደግሞ ተሸንፏል። በትናንትናው ጨዋታ በኤቨርተን ከኛ የተሻለ ቡድን ነበር በ በአስራአንድ ተጫዋችም ሆነ በአስር ተጫዋች የተሻለ ስለነበር የትናንቱን ጨዋታ ሊያሸነ ማንነት ችሏል፣ ሲሉም አሰልጣኝ ሮበን አሞሪም ከጨዋታው መጠናቀቅ በኋላ በሰጡት ሀሳብ ተናግሯል። ውጤቱን ተከትሎም ኤቨርተን በኩል 18 ነጥብ ከማንቸስተር ዩናይትድ ጋር በግብት ክፍያ ተበላልጦ በ11 11ኛ ደረጃ ሲቀመጥ ዩናይትድ ደግሞ በ10ኛ ደረጃ ላይ ይገኛል፣ በ18 ነጥብ ማለት ነው። ወደ ዝርዝር በምንመለከተው ጉዳያችን ስናልፍ ከ31 ዓመት በኋላ ወደ አፍሪካ ዋንጫ ያለፈው የኢትዮጵያ ብሔራዊ ቡድን አባል ነው። ከ10 በላይ ክለቦችን በግብ ጠባቂነት ማገልገልም ስኬታማ ጊዜን አሳልፏል። ሲሳይ ባንጫ ነጻነት ጫን ያለው ስለ እግር ኳስ ወያቱ ከራሱ አንደበት ጋር ቆይታ አድርጓል። ተከታተል እንመለስ። ሲሳይ ባንጫ እባላለሁ። የቀድሞ ብሔራዊ ቡድን ግብ ጠባቂ፣ አሁን ደግሞ የአዋሳ ከነማ የግብ ጠባቂዎች አሰልጣኝ ሆኜ ተሹም ያለው መነሻዬ ስለ ኳስ ከአዋሳ ቄራ ሜዳ የተነሳሁት በእግር ኳስ ሕይወቴ በመቀጠል በሲዳማ ቡና በ1999 በዳራ ተፈሪኬላ በሚባለው የሲዳማ መላው እግር ኳስ ላይ የጀመርኩት ሕይወቴን ለአራት አመታት ቲሙ ከብሔራዊ ሊግ አንስቶ እስከ ፕሪሚየር ሊግ ተፎካካሪ ክለብ ሆኖ እስኪጫወት ድረስ በሲዳማ ቡና ውስጥ ነው የቆየሁት። በመቀጠል ከዛም በኋላ በቡና ውስጥ እያለሁ ቡና ዋንጫ ሲበላ የ2003 ኮከብ በረኛ ተብዬ ተመርጫለሁ። በመቀጠል ከሲዳማ ቡና ጋር ከአራት አመት ቆይታ በኋላ ወደ ደደቢት ኮሬን ላወል ጥሪ አድርጎልኝ ወደ ደደቢት አመራሁ። እኔ አንተ ከመጣልኝ ዜጋ በረኛ አልፈልግም ብሎኝ በፊርማም ሪካርድ ሰብሬ የሄድኩት የመጀመሪያ ኢትዮጵያዊ ነኝ። ከሶስት አመት ቆይታዬ 2005 ላይ ሻምፒዮን ሆነናል። የፕሪሚየር ሊጉን ዋንጫ አስተናል። በደደቢት ብዙ ነገሮች ነው ያሳካሁት። ቢያንስ ወደ አስራ ምናምን ክለብ ተጫውቻለሁ። ያልተጫወትኩት ቡና፣ ባንክ፣ ጊዮርጊስ የተለያዩ አንዳንድ ነው ከፍተኛ ሊግ ላይም ሻሸመኔ ሶስት አመት ተጫውቻለሁ። እንደ ማንኛውም ታችኛው ሊግ ወርጄ በብዙ ነገሮች ነው የወጣሁት እና 2014 ባሌ ሮቤ ሄጄ ባሌ ሮቤ ከታችኛው ሊግ በሄድኩበት አመት ወደ ከፍተኛ ሊግ አሳድጌ ኮከብ በረኛም ተብዬ ተሾም ያለው እና ከዛም በኋላ ከፍተኛ ሊግ ላይ ተጫወትን። እንደገናም ደግሞ 2016 በወዲዴ አዲሱ ዶይሶ ዱራሜ ከተማን አብረን በመስራት እንደ ተጫዋችም ሆኜ እሱን እያገዝኩት በሄድንበት በአንድ አመት ውስጥ ቲሙን ወደ ከፍተኛ ሊግ አሳደግ ነው። ትልቅ ስራ ነው የሰራ ነው። በዚህም አጋጣሚ እሱን ሳላመሰግነው አላልፍም። በናሽናል ቲምም እግዚአብሔር የተመሰገነውን መሄድ ያለብኝን መንገድ ሁሉ ጥሬያለሁ፣ ሰርቻለሁ። ለሀገሬ የሚገባውን የአቅሜን ያህል አበርክቻለሁ። ሰላሳ አንደኛው የአፍሪካ ዋንጫ ላይ፣ ቻን የዓለም ዋንጫ ላይ አስር ውስጥም ገብተን የወደቅንበትም ጊዜ ይታወሳል እና ለኢትዮጵያ ትልቅ አሻራ ነው ጥዬ ያለፍኩት። አሁን በመቀጠል ደግሞ በሀዋሳ ከነማ በተወለድኩበት ባደግኩበት እየደገፍኩት የኖርኩበት ክለቤ ላይ የበረኛ አሰልጣኝ ሆኜ በመሾሜ በጣም እድለኛ ነኝ። በዚህ በመሀል ላይ ደግሞ አመራሮቹንም ኮች ተመስገን ዳናንም እጅግ አድርጌ በሌላ ዝርዝር ወደ ዝርዝር ወደምንመለከተው ጉዳያችን ስናልፍ ከባርሳ ጋር የአውሮፓ ሻምፒዮንስ ሊግን አሸንፏል። ማንቸስተር ሲቲ ደግሞ ወደ ፕሪምየር ሊግ ሻምፒዮን ተቀይሮታል። በተከታታይ አራት ጊዜም የአፍሪካ የዓመቱ ምርጥ ተጫዋች በመባል ተመርጧል። ያያ ቱሬ ተሰጥኦን ወደማይበገር ስኬት የለወጠው አይቮሪኮስታዊ ተጫዋች የእግር ኳስ ህይወቱን እሱ ባለው ተሾመ እንዲህ ያስታውሰናል። አፍሪካ ለዓለም ካበረከተቻቸው ታላላቅ የእግር ኳስ ተጫዋቾች አንዱ ነው። አጫወቱ ውበትና ኃይልን የተላበሰ ሲሆን የተቀላቀለበትን እያንዳንዱ ቡድን የለወጠና የአሸናፊነት አስተሳሰብ ያለው የመሃል ሜዳው ግዙፉ ተጫዋች ያያ ቱሬ። ይህ ከቦዋኪ ጎዳኖች ተነስቶ የዓለም እግር ኳስ ጫፍ ድረስ የወጣው የአይቮሪኮስታዊ ኮከብ ታሪክ ነው። እንደ አውሮፓያን አቆጣጠር ግንቦት 13 1983 በአይቮሪኮስት ቦዋኪ የተወለደው ጌናሪ የአያቱሬ እግር ኳስን እጅግ የሚወድ ቤተሰብ ውስጥ ያደገ ሲሆን የታላቁ ወንድሙን ኮሎቱ ቱሬን ፈለግ የመከተል ህልም ነበረው። ታዋቂውን እነ አማኑኤል ኢቦዩ፣ ዲዲር ዞኮራ፣ ሳልመን ካሉን የመሳሰሉ ተጫዋቾችን ያፈራውን የኤሴክ ሚሞሳስ አካዳሚን ተቀላቀለ። እዚያው ተሰጦ በፍጥነት ጎልቶ ታየ። ረጅም፣ በቴክኒክ የተካነና በኳስ ላይ ብለ መሆኑ ደግሞ ገና በ18 ዓመቱ የአውሮፓ መልማዮች ዓይን ውስጥ እንዲገባ አድርጎታል። ቤልጂየም፣ ዩክሬን፣ ግሪክና ፈረንሳይን አቋርጦ የሚያልፈውን ጉዞ የጀመረው በዚያ ወቅት ነበር። የቱሬ እድገት ደረጃ በደረጃ የተገነባ ነው። በሜታሉርዶኔስክ ምርጥ አማካይ ተጫዋች በኦሎምፒያ ኮስ የደጋፊዎች ተወዳጅና በሞናኮ በማደግ ላይ ያለ ኮከብ ሆኗል። ሁለገብነቱ እንደ አማካይ ተከላካይ አማካይ እንዲሁም እንደ መሀል ተከላካይ እንኳን መጫወት የሚችል መሆኑ በአውሮፓ ውስጥ ካሉ ድንቅ አማካዮች አንዱ አድርጎታል። በ2007 ከፈረንሳይ ክለብ ሞናኮ በ10 ሚሊዮን ፓውንድ ባርሴሎና የአያ ቱሬን አስፈረመው። ይህ እንደ ዣቪ ኤኔሽታ እና ሊዮኔል ሜሲ ካሉ ህያው ኮከቦች ጋር እንዲጫወት እድል ሰጥቶታል። ቱሬ በእግር ኳስ ውስጥ ካሉ ታላላቅ ቡድኖች አንዱ በሆነው ባርሴሎና ቁልፍ ሰው ሆነ። በፔፕጋርዲዮል ጋርዲዮላ ስር በ2009 ባርሴሎና ስድስት ዋንጫዎችን እንዲያሸንፍ ረድቷል። እንደ ተከላካይ አማካይ ተጫዋች ሆኖ ይጫወታል። የተጋጣሚን ተከላካይ በአስገራሚ ሁኔታ አልፎ ለቡድን አጋሮቹ ኳስን ያቀብላል። በ2009 የሻምፒዮንስ ሊግ ፍጻሜ ላይ በድንገት የመሃል ተከላካይ ሆኖ ተጫውቶ ጫውታውን የተቆጣጠረበት መንገድ እጅግ አስገራሚ ነበር። ቱሬ ባርሴሎናን ለሁለት የላሊጋ ዋንጫዎችና ና ለሻምፒዮንስ ሊግ ክብር አብቅቷል። በባርሴሎና ቤት በሰባ አራት ጨዋታዎች ተሰልፎ መጫወት የቻለ ሲሆን አራት ግብ አስቆጥሯል። በዓለም ላይ ካሉ እጅግ ብልህ የመሃል አማካይ ተጫዋቾች አንዱ መሆኑን አስመስክሯል። በ2010 ቱሬ በ24 ሚሊዮን ፓውንድ ማንቸስተር ሲቲን ተቀላቀለ። ይህም የፕሪምየር ሊግን ታሪክ የቀየረ ዝውውር ነበር። ለሲቲ ዳግም መነሳት ወሳኝ ተጫዋች ሆነ። ግቦችን ያስቆጥራል፣ የመሃል ሜዳውን ይቆጣጠራል። በ2011 በኤፍ ኤ ካፕ የግማሽ ፍጻሜ ከከተማ ተቀናቃኙ ማንቸስተር ዩናይትድ ጋር በነበረው ጨዋታ ቱሬ በተከላካዮች መሃል በማለፍ ብቸኛ የማሸነፊያ ግብ ያስቆጠረ ሲሆን በፍጻሜውም በስቶክ ሲቲ ላይ የማሸነፊያውን ግብ በማስቆጠር ማንቸስተር ሲቲ በ35 ዓመታት ውስጥ የመጀመሪያውን ዋንጫ እንዲያሸንፍ አስችሎታል። በ2012 2014 ና 2018 ሲቲ የፕሪምየር ሊጉን ዋንጫ እንዲያሸንፍ ረድቷል። 213 14 የውድድር ዘመን ደግሞ ከመቼውም ጊዜ በበለጠ በመሃል ሜዳው ቱሬ የደመቀበት ዓመት ነበር። ከረጅም ርቀትና ከቅጣት ምት ግቦችን ያስቆጥራል። በዚህም በዛው ዓመት 20 ኳሶችን ከመረብ አገናኝቷል። የማንቸስተር ሲቲ የስኬት ምልክት ሆኖ የሚቆጠረው ቱሬ በ218 በ230 ጨዋታዎች 64 ግቦችን ያስቆጠረበትን ክለቡን በመልቀቅ ዳግም ኦሎምፒያኮስን ተቀላቀለ። ከዚያም ከአንድ ዓመት ቆይታ በኋላ ወደ ቻይና ሊግ አንድ አቅንቶ በዛው እግር ኳስ በቃኝ ብሎ ጫማውን ሰቀለ። ደጋፊዎች የኢትሃድ ንጉስ ብሎ ይጠሩታል። ለአይቮሪ ኮስት ያያ ቱሬ መሪና ጀግና ነው። በተለያዩ የአፍሪካ ዋንጫ ውድድሮች ላይ ቡድኑን በአምበልነት የመራ ወደ ሜዳ ገብቷል። በሶስት የዓለም ዋንጫዎች ላይ ብርቱካናማውን መለያ ለብሶ ተጫውቷል። ለ23 ዓመታት የዘለቀውን የዝሆኖቹን የዋንጫ ድርቅ 2015 ላይ በአፍሪካ ዋንጫ በፍጻሜ ጋናን በመለያ ምት በማሸነፍ እንዲያበቃ አድርጓል። በግሉ ከ2011 እስከ 2014 በተከታታይ አራት ጊዜ የአፍሪካ የዓመቱ ምርጥ ተጫዋች ሽልማትን በማሸነፍ ከሳሙኤል ኤቶ ጋር ክብሮ ፐርሰንት ተጋርቷል። የአያ ቱሬ ሁሉንም ነገር ማድረግ የሚችል አማካኝ ተጫዋች ነው። ይከላከላል፣ ያጠቃል፣ እንዲሁም ግቦችን ያስቆጥራል። ፕሪምየር ሊጉን በበላይነት ተቆጣጠረ። የአውሮፓን ዋንጫን አሸንፎ ለመላው አፍሪካውያን በዓለም ዙሪያ ኩራት የሆነ ተጫዋች ነው። ከቦዋኪ እስከ ባርሴሎና፣ ከማንቸስተር ሲቲ እስከ አፍሪካ ዋንጫ የአያቱሬ የእግር ኳስ ተምሳሌት ዘላለማዊ ኮከብ የአምስተኛ ዙር የአውሮፓ ሻምፒየንስ ሊግ መራር ግብር ዛሬ መደረግ ሲጀምር ባርሴሎና ከቼልሲ የሚያደርጉት ጨዋታ ይጠበቃል። በቼልሲ ሜዳ ስታንፎርድ ብሪጅ ነው የሁለቱ ክለቦች ጨዋታ ምሽት አምስት ሰዓት ላይ የሚደረገው። ሁለቱ ክለቦች ደግሞ በተመሳሳይ ያደረጓቸውን አራት ጨዋታዎች ተመሳሳይ ነጥብ ላይ መገኘታቸው ደግሞ የዛሬውን ጨዋታ ትኩረት እንዲስብ አድርጎታል። ሁለቱም ክለቦች ካለፉት አራት የአውሮፓ ሻምፒየንስ ሊግ ጨዋታዎች ሁለት አቻ ሁለት ጊዜ አቻ ሲለያዩ አንድ ጊዜ ሁለት ጊዜ አቻ እንዲሁም አንድ አሸንፈው አንድ ደግሞ ተሸንፈዋል። እስካሁን ባከናወናቸው ጨዋታዎች ቼልሲም በአራተኛ ሳምንት አቻ መውጣቱ አይዘነጋም። እንዲሁም በተመሳሳይ የዛሬው ተጋጣሚው ባርሴሎና በአራተኛ ሳምንት የአውሮፓ ሻምፒዮንስ ሊግ አቻ መውጣቱ ይታወሳል። ሁለቱ ክለቦች እንግዲህ በሳምንቱ መጨረሻ በሊጉ ያደረጋቸውን ጨዋታዎች እንኳን ስንመለከት ቼልሲ በበርነርሌን ሁለት ለዜሮ እንዲሁም ደግሞ ባርሴሎና አትሌቲክ ቢልባውን ደግሞ አራት ለዜሮ አሸንፈው ነው ለዛሬ ጨዋታ የበቁት። የሁለቱን እርስ በርስ ግንኙነት ስንመለከት አስራ ዘጠኝ ጊዜ ነው መገናኘት የቻሉት ባርሴሎና ስድስት እንዲሁም ደግሞ ቼልሲ ስድስት ጊዜ በማሸነፍ ሰባት ጊዜ ደግሞ አቻ ተለያይተዋል ሁለቱም ክለቦች። ይህም ደግሞ ተመጣጣኝ ፉክክር በሁለቱ ክለቦች መካከል እንዳለና ጨዋታውን እንዲጠበቅም አድርጎታል። በዛሬው ጨዋታ በኩል ከወዲሁ የማይሰለፉ ተጫዋቾች አሉ። ኮል ፓርመር፣ ሮሚዮ ላቪያ ና ሊዩስ ካሉስ በቼልሲ በኩል የማይሰለፉ ተጫዋቾች ናቸው። በባለሜዳው ቼልሲ በኩል በባርሴሎና በኩል ደግሞ ቴር ስቴገን እንዲሁም ጋቪ፣ ግን ደግሞ የፔሪ መሰለፍ ጉዳይ አጠራጣሪ ነው። ኢንዞ ማሬስካ ከጨዋታው አስቀድሞ በሰጡት ሀሳብም ባርሴሎና ጥሩ ቡድን እንደሆነ እናውቃል ለ አሸንፈን ለመውጣት የተቻለን ሁሉ እናደርጋለን፣ ሲሉ ሀሳባቸውን ሰጥተዋል። ባርሰሎና በርካታ ጥሩ ተጫዋቾች አሏቸው እንደ ቡድን እነሱን ማቆም አለብን፣ ሲሉም ተናግረዋል። በሌላ የቻምፒዮንስ ሊግ ጨዋታ ዛሬ ተጠባቂ ከሆኑ መራግቦች መካከል ማንችስተር ሲቲ ከባየር ሊቨርኩሰን የሚያደርጉት ጨዋታ ይጠበቃል። ይህም ጨዋታ ምሽት አምስት ሰዓት ላይ ነው። በተመሳሳይ የሚደረገው ማንችስተር ሲቲ በመጨረሻው ጨዋታ በሜዳው ዶርትመንድን አራት ለአንድ አሸንፎ ነው ለዛሬው ጨዋታ ያበቀው። ባየር ሊቨርኩሰን ግን ከሜዳ ውጭም ቤኔፊካን አንድ ለዜሮ አሸንፎ ነው ለዛሬው ጨዋታ ያበቁት። ሁለቱም ክለቦች እንግዲህ ተከታታይ ድልን ለማስመዝገብ ነው በአውሮፓ ሻምፒዮን ሊግ የዛሬውን ጨዋታ የሚያከናውኑት። በሊግም ደግሞ በማንችስተር ሲቲ በአሳለፍ ነው ቅዳሜ በኒውካስል ዩናይትድ መሸነፎ አይዘነጋም። ባየር ሊቨርኩሰን ደግሞ ወልብስበርግን በቡንደስ ሊጋው አሸንፎ ነው ማንችስተር ሲቲ ለማሸነፍ ወደ ሜዳ ይገባል ተብሎ ይጠበቃል። ሁለቱም ክለቦች ከዚህ ቀደም በምንም አይነት የነጥብ ጨዋታዎች አለመገ የሚገናኝታቸው ደግሞ ለማንቸስተር ሲቲ ቅድመ ግምት እንዲሰጠው አድርጎታል። በዛሬው ጨዋታም ሮድሪና ማቴዮ ኮቫቲች በማንቸስተር ሲቲ በኩል አይሰለፉም። በተመሳሳይ በባየር ሌቨርኩሰን በኩል ደግሞ ወደ አምስት ተጫዋቾች አይሰለፉም። አክሴል ታፒ፣ ሉካስ ቫስኬዝ፣ ሮበርት አንድሪክን ጨምሮ አምስት ተጫዋቾች ናቸው ዛሬ ለባይር ሊቨርኩሰን ግልጋሎት የማይሰጡት። የማንችስተር ሲቲ አሰልጣኝ ከጨዋታው በፊት በሰጡት ሀሳብም የቻምፒየንስ ሊግ ጨዋታ በጣም ጥሩ አስፈላጊ ነው። ጨዋታውን የምናሸንፍ ከሆነ ወደ ጥሎ ማለፍ ለመቀላቀል እንቃረባለን። ባለፉት ዘጠኝ ወይም አስር ዓመታት እንደ ማንችስተር ሲቲ ወደ በየዓመቱ በቻምፒየንስ ሊግ ተከታታይ የተሳተፈ የእንግሊዝ ክለብ የለም። ይህንንም ማድረግ አስቸጋሪ ነው ሲልም ሀሳቡን ሰጥቷል። ሌሎች ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ስንመለከት ምሽት ሁለት ሰዓት ከአርባ አምስት ላይ አያክስ በሜዳው ዮሃን ክራይፍ አሬና የፖርቱጋሉን ቤኔፊካን ያስተናግዳል። ሁለቱም ቡድኖች የዛሬዎቹን ጨዋታ የሚያደርጉት እስካሁን ድረስ በአውሮፓ ቻምፒዮንስ ሊግ ያደረጓቸውን ጨዋታዎች ምንም ጨዋታ ማሸነፍ አልቻሉም አያክስም ሆነ ቤኔፊካ ሌሎች ጨዋታዎችን ስንመለከት ደግሞ ዶርትሙንድ በሜዳው በሲግና ኢዱና ፓርክ ከስፔኑ ቪያሪያል ጋር እንዲሁም ደግሞ በምሽት አምሳሌ የጣሊያኑ ናፖሊ በዲያጎ አርማንዶ የአዘርባጃኑን ክለብ ካራባግን ያስተናግዳል ሌሎች ጨዋታዎችን ስናይ ማርሴ ኦሎምፒክ ማርሴ ከኒውካስል ዩናይትድ እንዲሁም ደግሞ ቦዶ ከጁቬንቱስ ስላቪያ ፕራጋ ከአትሌቲክ ቢልባዮ ሌሎች ዛሬ ምሽት የሚደረጉ የአውሮፓ ሻምፒዮንስ ጨዋታዎች ናቸው ተመልካቾች ለሰቱ የነበረውን ስፖርታዊ መረጃ